ይሄ ዲያስፖራ ያስጮኋል። ማታ እዛ እንትና የቤት አንበሳ ሲያስጮህ ያድራል። ነገ ደግሞ የአሜሪካ ታክስ እሱን ያስጮኸዋል። ሳለቻቸው ዲያስፖራው ሰልችቶታል እናቴ። አዎ ሁላችን ሁላችን ህይወት ውስጥ የዚህ ዲያስፖራ እጅ አለበት። በጊፍት ሰፖርት አድርገውናል፣ በገንዘብ ሰፖርት። ዲያስፖራ እኮ በሀሳብ ሰፖርት አድርጎ አያውቅም። ቲክታክ ላይ ያለ ዲያስፖራ በሀሳብ ሰፖርት አድርጎ አያውቅም። ኪሱ ነው የሚገባው። አሁን ደግሞ የኛ ተራ ነው። ወደ 100 ምን እንሆን አለን ወደ መቶ ምንሆን አለን። እስኪ መቶዎችን መቶ መቶ ሺህ ብር ለዚህ ሊቢያ ላይ ለወደቀ ህዝብ እናዋጣ። አለቀ፣ በቃ። ይሄ ቤት ከፍታችሁ በእንትና ስም በእንትና ስም ዲያስፖራውን እርዳ። የማዳም ቅመሞችን ከህይወታቸው ቀንሳችሁ እርዱ። የለም፣ እናዋጣ፣ እስኪ እናዋጣ። ለምን የሁለት መቶ ሺህ ብር ቻሌንጅ አይሆንም? እስኪ እስኪ ኪሳችሁ ግቡ። አለቀ፣ ይበቃል። ቅድሚያ እናንተ ተወጡና ልክ ቤቷን የከፈተችዋ ሁለት መቶ ሺህ ገስት ላይ እየተንጠለጠልሽ 200 ሺህ ሰው ካለ 9 ስንት ሰው እናሻግራለን። ከመቶ በላይ ተጽዕኖ ፈጣሪ ቲክቶከሮች አሉ። በትንሹ ነው እንላችሁ፣ በትንሹም በትንሹ ይታወቁ አሉ። መቷችንም ዩቲዩበሮችም ሳይቀሩ ይምጡ። ኢትዮጵያውያን ናቸው፣ ለወገናቸው ይስጡ። ሁሌ አይንሽ ናፍጥሽ ዲያስፖራውን፣ ሁሌ ጊፍተሩ ለእንትና ሼር አርጉለት። እስቲ አንበሳ ያውርድ። እንደ አንቺም አታወርጂው አንበሳውን እስካሁን አንቺ ማታወርጁ በእንትና 800 ሺህ ከእናስገባው ጊፍቱን ትባባላላችሁ ለምደው። በእንትና 800 ሺህ የሚገባው እንትና ራሱ ለ100 ሺህ አታስገባውም ጊፍቱን። ለምንድነው የሚመራችሁ እውነት ሲነገራችሁ? አሁን ደግሞ ባለቀ ሰዓት ተሰብስባችሁ ገና ሐሳብ ትሰጣጣላችሁ። የአንቺ ሐሳብ ምን ያደርጋል? በሐሳብማ በቲክቶከር ሐሳብማ ቢሆን እኔ ድሮ ዳላስ ቴክሳስ ገብቼ ነበር። በሐሳብ ስለሆነ እንጂ እኮ በሐሳብ ባይሆን እኔ ራሴ ይሄኔ ዩኤስኤ ነበርኩኝ። የእናንተ ሐሳብ ምንም የሚሰራው ነገር የለም። ዲያስፖራውን ለቀቅ አድርጉትና ሐሳብ መስጠታችሁን ትታችሁ ገንዘባችሁን ግቡ ኪሳችሁ አለቀ። አይ ከብድሽም እያንዳንድሽ በኢትዮጵያ ሁለቱ ለመቶ ሺ እናዋጣ ኢንዳብዛ ዲስክሬሽን አዋጡ። አሁን እንዳለ ቤክ ከፍተሽ ገዝት ተደርድረሽ ሐሳብ የምሰጪ በእኔ ስም መቶ ሺ ኬ ያስገቡት በእኔ ስም ሀምሳ ሺ ኬ የምት ሀምሳ ሺሁንም ኬ አንቺ ስጪ መቶ ሺሁንም ኬ ኪሳችሁ ግቡ እንለካካ። ይሄ ነው ያለው ነገር። እንግዲህ አሁን እኔ መጥቼ ብሻለሁ እንደዚህ አይነት የማነቃቃት ስራ ነው ዲያስፖራውን የምንሰራው። እኛ ታዋቂ ነን፣ እኛ ተጽዕኖ ፈጥረናል የምትሉት አምስት ስድስት ሊቢያ ላይ የወደቀች እህትሽን አሻግሪ እናዋጣ እናዋጣ። የመዳም ቅመሞች ብቻ ሁሌ፣ ዲያስፖራው ብቻ ሁሌ፣ ጊፍተሩ ብቻ ሁሌ። አይ ናው ኢትስ አውር ታይም ያ እኛ እስኪ ደግሞ ራሳችን ሰጥተን ኢትዮጵያ ሀገሬ ኢትዮጵያ የሚለው ዘፈን ደግሞ አሁን በራሳችን ገንዘብ ይዘፈንልን። ዕድሜ ዘላለማችሁን በዲያስፖራ ብር ፎቶችሁ ሲለጠፍ ቀረበ ጀግና ትችላላችሁ እያለ ይሄ ሪከርደር አይ ሪከርደር አይ ሪከርደር የማዳም ቅመሞች በሰጡት ዲያስፖራው በሰጠ ቤቱን የከፈተውን ሰው ገዝት ላይ እየተገሰጠውን ትችላላችሁ ትለያላችሁ ኢትዮጵያ የሚል ታደርጉና እናንተ እኮ ናችሁ። አንድ ምን ሪከርደሮች አሁን ቆይ፣ እናንተ እንምረግጠው እናንተ ናችሁ። አለቀ። ዲያስፖራው ነው ሊሞገስ የሚገባው። ኪሱ የገባው የማዳም ቅመሞች ነው ሊዘመርላቸው የሚገባው። ሌሽ ነው ቤቷን ከፍታ ከሰው ብር ለቀመች የምትፖሰተው። አሁን እንግዲህ ነገርኳችሁ አሁን ተናገርኩ። በዚህ ዙር አምስት ስድስትም አስርም ቢሆን ሴት ሊቢያ ላይ ያሉ እህቶቻችንን የእኛ የቲክቶከሮቹ ኃላፊነት ነው። ኪሳችሁ ግቡ። አለቀ። ከዛ በኋላ ምን ይፈጠራል መሰላችሁ? ቤቱን በጊፍት እየባረካችሁ አስረሳችሁኝ። እስኪ ወደ ወሬ እሄዳለሁ። ቤቱን በጊፍት ባርኩ። እንዴ ዲያስፖራው ለአንተ ድምፅ እየሆንኩ ነው። ኪስ ግባ እንጂ እዚህ ቤት ሲሆን ዲያስፖራው ምደ እጅ በደረት የምትለው ለአንተ እየተከራከርኩ እኮ ነው። እናንተን የማዳን ስራ እየሰራሁ ነው። ኪሳችሁ ግቡ። እንዲ ሌሽ ማሌሽ አዎ እስታርጌ እንዲህ ኪሳችሁ ገባ ገባ በሉ ዲያስፖራውን የማነቃቃት ስራ የማነቃቃት አዎ ገባ ገባ በሉ እኔ እኮ ወሬ ይጠፋብኛል አዎ እንደዚህ እያረግን የዘረፍነውን ዲያስፖራ አልመላችሁም ከኔም ጭምር አዎ ከኔም ጭምር እንዲያረግን የዘረፍነውን ዲያስፖራ አሁን ተራችን ነውና ቤታችንን እየከፈትን ሁላችንም ኪሳችንን ንግባ መቼ ቀን ከኪሳችሁ ሰታችሁ ታውቃላችሁ መቼ ቀን ከኪስሽ ሰተሽ ታውቂያለሽ ሶስ ዬ ቴንኪ ሰብስክራይብ የምታደርጉኝ ልጆች አመሰግናለሁ። ሰብስክራይብ እያደረጋችሁኝ መቼ ሰጥታችሁ ታውቃላችሁ? ሰጥቻለሁ እኮ ብዬ መጥቼ ስነግርሽ በማስረጃ ነው። አልሰጠሽም ብቴ አንገትሽ ላይ ልቆም ሪሲቴን ይዤ መጥቼ ከላስ። ዲያስፖራው ደከመው ደከመኝ አለ ዲያስፖራ። የአረብ ሀገር የማዳም ቅመሞች ደክሟቸዋል። የኔ እናቶች፣ እኔ እኮ አንጀቴን የምትበሉኝ የማዳም ቅመሞች ገና ለወደፊት የሚቀጥለው ወር ለምትወስደው ደሞዟ ሁላ ነው ገብተው ቃል የሚገቡት። እኔ አሁን ደሞዝ አልወሰድኩም ይላሉ። ይሄን እንኳን ስታዩ የመጨረሻ የመጨረሻ የጭካኔያችሁ ጥግ። አንድ በጣም ልቤን ነካኝን ነገር ልንገራችሁ። ደሞዝ አልወሰድኩም ወሰድኩም ደሞ ሶስት አስገባለሁኝ ወር ላይ ደመወዜ ሲደርስ፣ ብዙ አይደለም የለኝም፣ ሁለት መቶ ድራም አስገባለሁ ስትል እህታችን፣ እዛ ጋ የተገሳሰጥሹ እንዳለ ብዙ ወይኔ ልታስወሩኝ ነው የኔ እናት ይባላል ይውላችሁ። እኔ በሀገሬ እሺ ስላረክሽው ነገር እናመሰግናለን ሁለት መቶ አንቺ ለራስሽ ያዥ እኔ በአንቺ ስም ሁለመቶን እኔ ከፍልልሻለሁ ይባላል እኮ ገስት ላይ የተገሳሰጣችሁ እህታችሁ ደግነቷን በዚህ ልክ ስታሳይ ገና ወደፊት ከምትወስደው ደሞዟ አስገባለሁ ስትል እናቴ እኔ አስገባለሁ ያንቺን ስለ ደግነትሽ እናመሰግናለን እህታችን ይባላል አትሉም አትሉም የውሉ እንደ ሀምሳ ድራን ብትባሉ ትቀበላላችሁ ሀምሳ ድራም እራሱ ብትባሉ እናንተስ። እናንተ ግን ኪሳችሁ አገቡ እናንተ ልታስረዱ ነው። ሰዓታችንን ሰተን ጊዜያችንን ሰተን ረድተናል። አረዳችሁም ፕላትፎርሙ ላይ ለእርዳታም ባትመጡ ሀያ አራት ሰዓት ተገስጣችሁ ስላላችሁ በዚህ አጋጣሚ የሆነ ነገር በቃ አደረጋችሁ። ስለዚህ እኔ በዚህ ኬዝ የምናገረው ነገር እምለው ነገር ካለ ዲያስፖራው ነቃ ደንገጥበል። አሜሪካም ካናዳም አውስትራሊያም በአውሮፓም ያላችሁ ዲያስፖራ ነቃ ደንገጥ። እስራኤል ያላችሁ ሁልሽም የማዳም ቅመም ነቃ ደንገጥ። በዚህ ዙር እናንተ ምን አድርጋችኋል ብላችሁ ጠይቋቸው። አዎ ተጽዕኖ ፈጣሪ ነን ብለው ቤታቸውን ከፍተው እርዳታ ብለው ሲሉ እኔ በበኩሌ ገብቼ የሊቢያ እርዳታ ሊሰበስቡ በሚከፍቱ ቤት ሁሉ ገብቼ ከኛን ጀምር ነው ምላቸው። ከኛን ጀምር፣ ከኛ ይጀመር። አንቺ ስንት ትሰጫለሽ ነው ምላት። ያ ሚኒመም መነሻ መቶ ሺህ አድርገን ሊሰጥ ይገባል። የእናንተ ብር ለመቼ ነው ዕድሜ ልካችሁን ዲያስፖራው በሰጠ የማዳም ቅመም በሰጠ ኢትዮጵያ ሀገሬ ለእናንተ ይዘፈናል። ላወላ አይዘፈንልንም። ኖ ሞር ኪሳችን መግባት አለብን። ሁልሽም አለሽ፣ ሁልሽም እንተዋወቃለን። ሁልሽም ቲክቶከር ሆኖ ችግርተኛ የለም ከኔ ጭምር። አላችሁ በደንብ ነው ያላችሁ። አላችሁ ግን ማውጣት አትፈልጉም። ታወጣላችሁ በዚህ ዙር አለቀ። ዲያስፖራው ነቃ ድንግጥ ስትል ሳይፈልጉ ያወጣሉ። አውጡ ኪሳችሁ ግቡ ለምደም አትገቡት ማናችሁ እናንተም አትገቡት። እናንተ ቤታችሁን ትከፍታላችሁ። ከዛ ትጠራሪያለሽ፣ እንትና ሼር አርጊላት እንትናዬ ትምጣ። ለምን እንትናዬ ወዳጆች አሏት ዲያስፖራ የሚሆኑ የማዳም ቅመም፣ በእንትናዬ ስም በእናትሽ ስም እኮ ሰተሽ አታቂም። በእንትና ስም እኔ እንደዚህ ይሰጣለ፣ እንትናት ትስጥ። ለምን እኔ በማዳም ቅመሞች በአረብ ሀገር ስደተኞች እህቶች ስም ይህን ያልሰጣለሁ ለምን አትልም እንትናዬ እኔ በአሜሪካ በሚኖሩ ዲያስፖራዎች ስም ይሄን ያልሰጣለሁ። እኔ ካናዳ ባሉ እህቶቼ ስም ይሄን ያህል እንሰጣለን አትሉ አትሉ። እናንተ ምን ቦጣችሁ? ምስኪኖቹ ተነስተው እኛ በእናንተ ስም ይበሉ። በአሁኑ ስንጀምር የሚጀምረው ግልጽና ግልቡ ከራሳችን መጀመር አለበት። ሀሳብ ሰጡ። ስላየኋችሁ ነው የምናገረው። ይላሉ፣ ቀንታ ነው ማይቀርልኝም። ቀንታማ ይባላለው። መች ይቀርልኛል? ግን ያው የተባለው ይባል ብዬ ነው የተባለውን ይበሉ ግን ልናገር ብዬ ነው። ስለዚህ በአሁኑ ስንጀምር የትኛውን ቪዲዮ እየሰሩ ነው ምናምን ደስ ይላል ደስ ይላል ወድጀዋለሁ። የኢትዮጵያ መንግስት ይድረስላቸው ብላቸዋል። የኢትዮጵያ መንግስት ሊቢያ አይደርስም። ለምን ሊቢያ መንግስት የላትም። ይቅርታ ይቅርታ ደግሞ ሀገራችንን ልታስቀጠቅጡ የኢትዮጵያ መንግስት ስለማይደርስ እኛው ለእኛ ነንና የእኛ ኪስ ነው የሚደርስላቸው። የማ የቲክቶከሩ አለን ወደ መቶ እንሆናለን። ማታ ቁጭ ብዬ ስለ ቅምሽ ነበር ስም ዝርዝርሽ ነው እየጻፍኩ ተጽዕኖ ፈጣሪ ነኝ ያልሽ ቲክቶከር ሁላ ማታ ቁጭ ብዬ እያስታወስኩኝ እስክሮል እያረኩ በስምሽ ሰርች እያረኩ ስጽፍሽ ነበር። ሁልሽ ነው። ስለዚህ በአሁኑ የኢትዮጵያ መንግስት አይደርስም፣ የኛ ኪስ ነው መድረስ ያለበት። ሰርታችኋል፣ ሰርተናል። ሀቃቋን ሸቀላችኋል፣ ሸቀለናል። በማ በዲያስፖራው በማ በማዳም ቅመሞች ሸቀለናል። ዩቲውበሮችም አላችሁ። ሰብሰብ ተደራጅተን ተደራጅተን ለወገናችን መድረስ አለብን። ይሄን ነው የምነግራችሁ። አለቀ።